ዘሜዋ ከፈሪ ጋር መኖር ሆኖ ልማዳቸው ጀግና ያዩ ጊዜ ይባባል ሆዳቸው ሰድበው ኋላሉ በገደፋፋቸው ጀግና እንደ ጥሬ ጨው ይሟሟል መስሏቸው ረንዴው ዘሜዋ ረንዴው አንተዬ እስኪ ልጠይቅ እስኪ ላውራ ወሬ አንድ ጊዜ አድምጠኝ ላስቸግርህ ዛሬ ዘሜዋ የነሽፈራው ዘር የነበላይ ፍሬ የኤርትራው ዘማች የጦሩ ገበሬ፣ ተወቅጣላሉ በአንዳንድ በርበሬ። በተረኞ ሴራ በኩይ ፖለቲካ አማራው ሲበደል አማራው ሲነካ ዛሬም እንደ ትናንት ያው እንደ ልማድህ መሸበሩ አይቀርም ገራገር ወድህ ዘሜዋ ፋኖዬ አንተ የአማራ ልጅ ጎጃም ያበቀለህ ታበስላለህ አሉ ዛሬም እንደ ትናንት ድልን እንደ ንፍሮ በክንድ ቀቅለህ ስማኝ እኔ ጀግና ስማኝ እኔ ወንድም ዘራፊዋን እንጂ ለክብሯ የሚጨነቅ እቻ ሀገር አትወድም። እውነት አትናገር አትሁን ገራገር። ልጇን የምትበላ ድመት ናት ይቻ ሀገር ለአቅ በቆሙ ለእውነት ባበሩ ስንቶች እንደ አገዳ ድንገት ተሰበሩ ዘሜዋ አስተማኝ ጀግና የዋ አሁን፣ ለምሳሌ እስኪ አንድ ሰው ላንሳ፣ እስኪ አንድ ሰው ላውሳ ካንቀላፉት መሀል ቀድሞ የተነሳ በአገር ጉዳይ ሆዱን እንደከፋው እንዳቀረቀረ ጀግናው ያማ አሳምነው ጽጌ አጭር ባብ ነድፎት ልብ በል ዘሜዋ፣ ልብ በል እንግዲህ። ሀቅ ከሱ ወዲያ እውነተኛ ታጋይ አማራ ምድር ላይ ሌላ ሰው ነበር ወይ? እና ላንተዬ ልንገሬ እውነቴን በስጋችን አምላክ የወንድምነቴን። ከተራራ ገዝፈህ ምድርን አክለህ አማራው ልብ ላይ ሁሌም ትኖራለህ። የኔ ጀግና መገን፣ ጀግና የዋ አጥር ሳይከልለው ቋንቋ ሳይከልለው ዘመንም እንደ ሰው ለካ ብሔር አለው።